አሁን የሚከብድ ብርድ ነው ያለው። ስትመጡ ብቻ እናንተ ተዘጋጁ። ገይዙት በረዶ በረዶ እንዳለ ሻራ ዋው እኔ ያምራል፣ ግን ችግሩ በረዶ ነው።

የፍሪጅ እንትን ነው። በበረዶ ቤት እጀ የሚያቃጥል አየር የለ። እንደዚህ አይነት እንትን ነው ሲከፈት ፍሪጁ ሲከፍተው ያለው እንትን። እኔ ካምፒንግ አስራ አንደኛዬ ነው ባሌ ማለት ነው። ግን ልለምደውም አልችልም። እዚህ እንትን እኛ ጊዜ እንደ ባሌ አስራ አንደኛዬ ነው። ገና ስንት የሚጎበኛ አለ ባሌ ሰፊ እኮ እዚህ ግን በቃ ምን ባለ በጣም ነው የሚከብደው። ብርዱ ደግሞ ተወው ይለየ በረዶ በረዶው በረዶ። አሁን ደግሞ ፀሐዩ እንትን ሲል ደግሞ በረዶ ይቀልጣል። ያ ታየው ያበደ ነው እንጋይ እሱ። ቁርሳችን አሁን ልንበላ ነው እና በጣም ደስ የሚል እግዚአብሔር ቪዚቶ ኦሮሚያ በጣም በጣም ነው የምናመሰግነው እግዚአብሔር። በስመ አብ በጣም ደስ የሚል ጊዜ ነው እያሳልፍኩ ያለሁት። በረዶ ያዮ እኔ እዚህ ነው። ያበደ እግዚአብሔር በጣም ወደስ። ብዙም ቅዝቃዜ አይባልም፣ ያው ፀሐይ ስላለ ይሻላል። አይ ጋይስ እንግዲህ አሁን ከላይ ሆነን፣ አዎ ከላይ ሆነን ልንሄድ ነው። ግን እኔ ከላይ መሆን ትዝታ ስላለኝ አልሄድም። ቪዲዮ አሳያችኋለሁ።

ዲጂት ኦሮሚያ ግን በጣም በጣም ቴንክ ዩ ይህን የመሰለ ቦታ ስላሳያችሁ እና ደግሞ እዚህ ጋር ንፋሱ ያው በጣም ነው ግን ከፏፏቴ ጋር ከአካባቢው ጋር በጣም በጣም ደስ ይላል። ደስ ሲ ደስ ሽቢወደድ ያበደ ትሪፕ ሽቢወደድ

እ የሚመች ከሆነ ደግሞ እንደገና አዋራ ቦታዎች እና ያበደ ቦታ ያበደ ምሳ በልተን እዚያ አካባቢ አየር ወስደን ፎቶ ተነስተን ብቻ፣ በጣም በጣም ቆንጆ ቆንጆ ጊዜ ነው እያሳለፍን ያለነው ባሌ ውስጥ እና የምድር አቀማመጧ ደግሞ ህውስ በጣም ነው የሚያምረው። እግዚአብሔር እምዬ ኢትዮጵያ፣ ጋይስ በጣም ነው የሚያምረው። እግዚአብሔር

ጨመረ ጨመረ እየጨመረ አሁን ጋይስ እንግዲህ ምሳ በልተን ተጫወተን ፎቶ ተነስተን የበቲ እንዳለ የመጣ አንድ ላይ ተነስተን እንግዲህ አሁንም ጉዟችን እየቀጠለ ነው። ቀም የአምስት ቀን ትሪፕ ነው። የአምስት ቀን ና ያው ቀንጅ ጋይ ሰብስክራይብ እያደረጋችሁ አለ አለ ገና ብዙ አዎ ሰብስክራይብ አድርጋችሁ ነይ ፋሚሊዎች ቻ ፋሚሊዎች የቡቻ ፋሚሊዎች ሰብስክራይብ እያደረጋችሁ ይመቻችሁ። እዩት ወዲሻለ ማንጠር ነው በስር ድንጋዋ ጠፍጣፋ ነች። ወደ ባሌ ሮቤ ከተማ፣ ወደ ከተማ ነው የምንገባው። የዛሬ ከዚህ በኋላ የምንሄደው ወደ ከተማ ነው። እንግዲህ እዛ የምንደረስን የዛ ያለውን እንትን ደግሞ አሳያቸዋለሁ። መኪና ውስጥ ነው ከዚህ ተነስ ይደክማል። ግን በጣም ደስ የሚል ቦታ ነው። እግዚአብሔር የሚመቻችሁ ሰዎች እንደዚህ አይነት ነገር መታችሁ በጣም ብታዩስ። ባሌ ላይ ጠስማ የሚጎበኝ ማለት ነገር ነው ያሉ ና፣ ግን ብርድ ብርድ ተውት። በጣም ከባድ ነው። በጣም ከመላችሁ በላይ ፊቴ ማለት ጋይስ ከመቀዝቀዙ ከንትም ከማለቱ ወይ እንደዚህ ያቃጥላል ፊቴ። ብቻ ይህን እንዲመሳል እና ቁርጥ ቁርጥ ያለ ቪዲዮ የሚሆነው ጋይስ፣ በስልክ ነው የምሰራው በስልክ ስለምሰራ ቦታም የለኝም እና ቶሎ እንትን ማለት ስላለብኝ ባትሪም ደግሞ ቶሎ ቶሎ ስለሚያልቅብኝ ለዛ ነው። አንድ ሳልጨርስ ሙሉ ቪዲዮ ረዥም አላደርገውም እና ቀጣይ ቀጣይ ማድረገ ለዛ ነው። ብቻ እናንተ በደንብ እንድትዝናኑ እኛንም ያየውን ነገር እንድታዩ ነው። በተረፈ አሪፍ አሪፍ ትሪፕ ነው። ቪጂት ምንድን ነው አንተ ይህ ነገር አያዝልኝም። ቪጂት ኦሮሚያ በጣም በጣም ቴንኪዩ፣ ከልቤ ነው። ከስርቲፍኮካችሁን አስቀምጥላችኋል ወይ እዚህ ጋር ጽሁፉ ላይ ብቻ። በጣም በጣም ደስ ይላል፣ ክብካቤያችሁ ምን። በኋላም ደግሞ ወደ ከተማ ያለን ትሪፕ ደግሞ ቀጣይ፣ ወደ እሱ ሂድ ጋይስ። ይመቻችሁ። ማእግእ እንደሚችሉት አይ ጋይስ አሁን ባሌ ሮቤ ገብተናል። ባሌ ሮቤ ከተማው ባሌ ሮቤ እስማ ትልቅ ከተማ ነች። እናት ው ለባሌ ሮቤ ባሌ ሮቤ እና ጋይስ እንግዲህ ባሌ ሮቤ ገብተናል ያው በስተ መጨረሻ አይ፣ ጋይሳሁን ሆቴላችን፣ አርሲ ደርሰናል። ሸራተን፣ ውይ፣ ዛሬ የምናርፍበት ቲንታስ ከምን ነበር ቲንታስ ቢባል ፔንታውስ ከሱ አውቶል እዚህ እዚ ሆቴል ያስገባን ፈጣሪ እግዚአብሔር ይመስገን። እንሳ መስሎ ግን እዚህ ነው የምትሆኑት ብሏል። ወደዛ ነው የምትሆኑት ጋይስ፣ ግን ድልክ ከተማ ነች። ግን እግዚአብሔር በጣም ትልክ ከተማ ነች።

አይ ጋይስ፣ አሁን ወተት ቅድም ስንገባ ለእንግዳ ይቀመሳል ምናምን። አሁን እዚህ ጋር ገንፏችንን። ወተቱ ግን የሚገርም ነው እግዚአብሔር

አሮን አልወድም ብሎ እንደ ግድ ባለፈውም እርጎ አልወድም አለ። አስቀምጦ ነው እኮ በቆጂ ላይ። አሁን ደሞ አልወድም ሲል በግድ ነው።